ዛሬ በኪችኑ ሰዓት ድሬ ሳላድ ተገኝተናል። እንሰራለን፣ እንበላለን፣ እናያለን ብዙ ነገሮች። በነገራችን ላይ ለምን ሰንጋ ተራ እንደተባለ ታውቃላችሁ? እኔ ባለኝ መረጃ መሰረት በፊት ሰንጋ የሚሸጠው ወይ የሚታረደው እዚህ አካባቢ ነበረ የሚል ነገር ሰምቻለሁ። በዩቲዩብ የምትከታተሉት ሲኮመን ሴክሽን ላይ ጻፉልን፣ እና ነው አይደለም የሚለውን ነገር እናውቃለን። አሁን በኪችኑ ሰዓት ዋው ፌቨል ወይም ደግሞ ተጠቃሚዎች በሚጠሩ ስንክያ እንደት ነሽ? አለን አለን። ዛሬ የት ነው ያለነው? ድሬዳዋ ሳላድ ድሬዳዋ ሳላድ በዚሁ በአዲስ አበባ። በጣም ጥሩ ምንድን ነው የምንበላው ምግብ? ዛሬ የምንቀምሰው አስር ምግቦች አሉ። እኔ ግን ዛሬ ላንቺ ያዘጋጀሁልሽ ሶስት አይነት ነው። ሀፈቴ እሳ የሚባል ዳቦ ፍርፍር ነው። ከእሱ ጋር ሰላጣ አለው ሳይድ ላይ። ከዛ ደግሞ ድሬዳዋ ሳላድ፣ ከዛ ደግሞ ከዚራ ይባላል የሩዝ አትክልት ነው። እውነት በጣም ነው የምወደው። ድሬዳዋ ሳላድ ከምን ከምን ነው የሚሰራው ላይ ከላይ ነስነስ እናደርገዋለን። ይሄ ቅድም እንደነገርሁት ተከፍ የተቀመጠ ቃሪያና ሽንኩርት ለዚህ በሚመጥን መልኩ ስላዘጋጀሁት ሙሉውን ነው የማደርገው ይመስለኛል። ቃጠል የማለት ባህሪ እንዲኖረው ነው የሚጣውንም ቃሪያውንም ላጣችንን እናደርጋለን። ያዘጋጀ ነው ሽሙ የሚባለው አራት ሁለት ሁለት ማንኪያ ነው የምንጠቀመው። ሁሉ መጨረሻ ላይ እዚህ ሰላጣው ላይ አንድ ሙሉ ካሮት አንድ ማንኪያ ነው። ፍሬሽ ስለሆነ በጣም ልዩ የሚያደርገው ምንድነው? የድሬዳዋ ሳላድ ልዩ የሚያደርገው በሚያዘጋጁት ቅመም ይለያል። ብልት ብልት ሰላጣ፣ ብልት ብልት ልጅ እንደዛ ትላለች ሲሰጣት። ውሃዬን፣ ጥጥ፣ ድንቼን ብልት። በምን እንብላ? ማባያ አለው ግን እንዴት የሚያቃጥል ነገር ነው ሶሱ። አሁን እዚህ ሀገር ምንድነው ዳጣ ነው የሚባለው፣ ዳጣ ምናምን ው። እኛ ሀገር ደግሞ ይሄ የምታዩ ሺትኒ ይባላል። ሺትኒ ሺትኒ። እሺ ሺትኒ ይባላል። በቃሪያ ምናምን ተደርጎ የተፈጨ ቃሪያ። ሌላስ ከዛ ቃሪያ አለ፣ ቅመም ውስጡ ይገባበታል። ቅመሙ አይን ነገር፣ ቅመሙ አይን ነገር። የቤቱ ቅመም፣ የቤቱ ቅመም ነው። ከዛ በኋላ ነጭ ሽንኩርት ምናምን ይገባበታል። አንድ ላይ ይፈጫል። ሰዎች ብዙ ጊዜ እዛ ድሬዳዋ እንደዛ ነው የሚበላው። እሸቴኖ ሰላጣ ወዳለሁ። እሺ ወዳለሁ። ከዚህ በኋላ ጣፍጥ በእውነት ይሄ ምንድን ነበረሽ ያልሽኝ? ወደ ሺት ሺህ፣ የመጣሁት እኮ በሺት ይዤው ነው ሺትኒ። ሳቀምሱ ሰላጣ በላ እንዳትሉ በእውነት

የተከተፈ ሰላጣ እነዚህ ሽንኩርት አንድ ሙሉ፣ ሽንኩርት አንድ ሙሉ፣ ቱማቲም አንድ ሙሉ፣ ቃሪያ የተከተፈ ነው። ለዚህ ብቻ ከሰላጣ ጋር የሚበላ አንድ ሶስት ማንኪያ ጨምራለሁ። ዘይት ሶስት ማንኪያን ጨምራለሁ። እና በመቀጠል ደግሞ ጨው ነው የቀረ። ጨዋችንም የዋናው ምግብ ማባያ ነው። ማባያ በጣም ሄድ ብላው እዛ ጋር ደስለኛ ኮሌጅ ወይ ነው። ሩዝ የተሰራበት መንገድ በጣም አልበሰለም አይደል? በመጠኑ ነው። አሁን ደግሞ ምን ሰራው? ሀፈቲሳ ይባላል። ዳቦ ፍርፍር ነው በሰላጣ። እሱን ነው የምንሰራው። ሰራው ሀፈቲሳ። እሺ፣ ቅድም ስሙ ያቃተኝ ነገር ምን። ጀምረው የጋለው መጥበሻው ላይ ሁለት ማንኪያ ዘይታችን እንዳላረገ ማባያው ነው። አዎ የሰላጣው የቀደመው ማባያ ነው። ሶስት ማንኪያ አቼ አቼ

አቃጠለኝ፣ ግን በጣም ይጣፍጣል። ጥቁር አዝሙዱ የተለየ ጣም ሰጥቶ። ጥቁር አዝሙዱ ዳቦ ውስጥ ከውስጥ ነው የማውቀው እንጂ እንደዚህ ከላይ ሲነሰነስ አላውቅም። እና ምግቡ በሙሉ ጥቁር አዝሙድ ጥቁር አዝሙድ ነው የሚለው። በጣም ነው የሚጣፍጠው። በእውነት በጣም በጣም አጉርሽኝ